አዲስ ቀን ላይ ናችሁ። የተከታተላችሁን ስለሆነ እናመሰግናለን። አሁንም እስከ ሶስት ሰዓት አብሮነታችሁን እንጠይቃለን። ከሁለት ሰዓት እስከ ሶስት ሰዓት ከምንመለከታቸው ጉዳዮች መካከል አንዱ ደግሞ የጠዋት ገበያ ነው። ቀደም ሲል እንዳስተዋወቀን የጠዋት ገበያ በዛሬው ልዩ ትኩረት የሚያደርገው ስታርታፖች ላይ ነው። ሌሎች ደግሞ ተጨማሪ መረጃዎችን አሚር ጌቱ ይነግረናል። አሚር፣ መቀጠል ይቻላል። አመሰግናለሁ። እንደምን አደራችሁ ክቡራን ተመልካቾቻችን። አሁን ከአዲስ ቀን የጠዋት ገበያ መረጃዎች ወደ እናንተ ይደርሳሉ። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናልፋለን። በአመጋገብ ዙሪያ የሚሰሩ ተቋማት እንደ ሀገር መብዛት እንዳለባቸው የስነ ምግብ ባለሙያዎች ሲናገሩ ይደመጣል። ያሉት ውስን ተቋማትም ህብረተሰቡ ካለው የስነ ምግብ ግንዛቤ ማነስ ጋር በተገናኘ ሲፈተኑ ይስተዋላል። በዚህ ዘርፍ አዲስ አይነት የምግብ ህክምና ዘዴዎችን ለህብረተሰቡ በማስተዋወቅ ስኬታማ ለመሆን የበቃን ስታርታፕ ተሞክሮ እንመለከታለን። ተቋሙ በተለይ በስኳር በሽታና በልብ ህመም ለሚቸገሩ ዜጎች እፎይታን መስጠት የቻለ ስታርታፕ ነው። መቅደስ እንዳለ በዚህ ዙሪያ ላይ ተጨማሪ አላት። ኢትዮጵያውያን የሰው ልጅ መልኩ ምግቡን ይመስላል ሲሉ ይደመጣሉ። ምግብ ላወቀበት፣ ጤና ላላወቀበት ደግሞ የህመም መንስኤ እንደሆነ የስነ ምግብ ባለሙያዎች ይናገራሉ። ሎዛ የስነ ምግብና ማማከር አገልግሎት በከተማችን አዲስ አበባ በምግብ የሚከሰቱ በሽታዎችን ሁሉ በምግብ ማከምን አላማ አድርጎ የተቋቋመ ድርጅት ነው። ድርጅቱ እንደ ስኳር በሽታ ያሉ የማይተላለፉ ህመሞችን ከፍተኛ ክብደት ያስቸገራቸውን ሰዎች ጨምሮ በሌሎችም ህመሞች ለተቸገሩ ሰዎች ፈውስን እየሰጠ እንደሚገኝ ከታካሚዎች ሰምተናል። በኮሮና ወቅት ከቤት እንዳትወጡ ስለተባለ አራት አመት የቁጫል ባ ያለች ቁጭ ነው በቃ ውጣ አትንቀሳቀሽም ምናት እና በቃ አሁን እዚህ ጋር ያለው እብጠት ሁሉ አለ ጉልበቴ ላይ ይሄ እጄ አትነኪውም ነበር ድሮ፣ ያኔ ከሁለት ዓመት በፊት ማለት ነው። እጄ እንዲህ ሀብቶ በጣም ያስፈራ ነበር፣ በጣም ግን በምግብ እንደሚዳን ራሱን ያ አላቅም ነበር። እና ለእኔ የመጀመሪያ ኤክስፒሪየንስ ነው ይሄ ማለት ነው። ለሌላም ሰው አሁን እንዲድን ብዙ ሰው እየነገር፣ ብዙ ሰው እየመጣ ነው። ለምን በመድኃኒት ከምትድኝ ምን አለ በምግብ ብትድኝ። መድኃኒት ብዙ ሳይድ ኢፌክት አለው፣ አንዱ ሌላውን ነገር ይነካቻል። አጋጣሚ ሽንት ሰጥቼ ሱካር አዳብስ ሲለኝ በዛው ወደ መድኃኒት እንትን ውስጥ የገባሁት ማለት ኦቨር ወጥቶ ነበረ ሱካሬ ማለት ነው። ከፍተኛ እንትን ላይ ሁሉ ደርሼ ነበረ። እና ሎዛ ያው በሱ አማካኝነት ነው ወደ ሎዛ የመጣሁት። በልጄ ሚዲያ ሶሻል ሚዲያ ላይ አይቶ ማለት ነው። ትልቅ እዚህ ስመጣ የምግብ ፕሮግራም ተሰጠኝ። ከሱካሬ እንትን የራሱ ወደ 13.7 ነበር እዚህ ስመጣ የነበረው። አሁን ወደ አምስት ወርዶ አምስት ላይ ነው ያለሁት እና ደም ግፊቴም ከ140 በ90 ነበር። አሁን 120 በ80 ላይ ነው ያለሁት እና ቆንጆ ሁኔታ ላይ ነኝ። መድኃኒቱንም ኦልሬዲ አቆሜያለሁኝ አሁን እና ክብደቴ ወደዚህ ስመጣ 114 ኪሎ ግራም ነው። ሁለተኛ የልብ ህመም አለኝ የኮሌስትሮ መጠኔ በጣም ሀይ ስለሆነ እነዛን የልብ መድኃኒቶች እወስዳለሁ። ቤት ውስጥ እየተዘጋጀ መመገብ ጀመርኩ። እንዳልኩሽ ልክ በሁለተኛ ወር 14 ኪሎ ቀነሱ። ከማነው ሜቶፕሮሉን አሁን ግን አልትሮዝና ስፕሪኑን ቶ እና በስድስት በስድስት ወር ቼክ ያደርገኛል ሁሌም። የላብራቶሪ ሪዛልቲና ያለው ኮሎስትሬሉ የአሁን መጠኑን ብነግርሽ 109 በታች ነው ያለ። በየስድስት ወሩ ቼክ አድርጋለሁ። አመጋገቢ ግን በዛው ነው። እና ሎዛ ብዙ ጊዜ የእነሱ ሞቶ ደስ ይለኛል እና ምግብ ያደናልም ይገላልም ነው እውነት ነው። ምክንያቱም አመጋገባቸው ነው። የድሮ መመገበውን አቃለሁ አሁን መመገባቸውን አቃለሁ የሚሰማኝ ነገሮች። እኔ አሁን ቢሮ አምስተኛ ፎቅ ነው፣ አንድ ቀን በሊፍት ሂጄ አላቅም። ተቋሙ ለታካሚዎች እንደ የጤና ሁኔታና ህመማቸው የምግብ ዝርዝር በማዘጋጀት ከመድኃኒታቸው ጎን ለጎን እንዲወስዱ በማድረግ ከህመማቸው በመፈወስ ላይ እንደሚገኙ ይገልጻል። አዲስ ሀሳብ ነው። ከዚህ ቀደም የለመድ ናቸው ነገሮች ምን ነበሩ? እነስኳር፣ ግፊት፣ ኮሌስትሮል እና መሰል የጤና ችግሮች አንዴ ከተከሰቱ በኋላ መታከም የማይችሉ ወይም ደግሞ መድኃኒት ከተጀመረላቸው መድኃኒታቸው እንደማይቋረጥ ነበር እንግዲህ በብዛት እየተነገረን የቆየ ነው መረጃ። አሁን አሁን የሚወጡ ሳይንሳዊ ሪፖርቶች ግን የሚያሳዩት ከዚህ በተቃራኒ ነው። ሰዎች የአኗኗር ዘይቤያቸውን በማስተካከል ከነዚህ በሽታ ሙሉ በሙሉ ነፃ መሆን እንደሚችሉና የተጀመረ መድኃኒትም ካለ ሁኔታዎች እየታዩ ስታንዳርድ አለው። ስታንዳርዱ እየታየ የጤና ሁኔታቸው በተሻሻለው ልክ መድኃኒት ይቀነሳል፣ ከዛም ማለፍ ሲል መድኃኒት ይቋረጣል። ስለዚህ ይሄ አዲስ የሆነ ሀሳብ ነው ማለት ነው። ይሁንና ተቋሙ አገልግሎት ሲጀምር ህብረተሰቡ ጋር የነበረው የስነ ምግብ ግንዛቤ ማነስ ተቋሙ የተፈተነበት ጉዳይ መሆኑን የተቋሙ መስራች ይናገራሉ። በተለይ መድኃኒቶችን ከመውሰድ ጎን ለጎን ታካሚው እንዳለበት የጤና ሁኔታ በስነ ምግብ ባለሙያዎች የሚመከሩ ምግቦችን ባለመውሰድ እንደ ሀገር በጤናው ዘርፍ ዋጋ እያስከፈለ እንደሆነ ያብራራሉ። የስነ ምግብ ህክምና አስፈላጊነትን ለመረዳት በቀላሉ ዲያሊስ እያደረጉ ያሉ የኩላሊት ታካሚዎች እንደ ምሳሌ መውሰድ እንችላለን። ዲያሊስ ሴንተር ሂደን አብዛኞቹን የስኳር ታካሚዎች ታሪካቸውን ለመውሰድ ብንሞክር የስኳር ታካሚ መሆናቸው ከታወቀ በኋላ መድኃኒት እየወሰዱ ለተከታታይ ዓመታት የቆዩና ክትትላቸውንም ሲያደርጉ የነበሩ ናቸው። ነገር ግን የመድኃኒት ህክምና ብቻውን የስኳር መጠኑን ማውረድ ባለመቻሉ ምክንያት የተከሰተ የጤና ችግር ነው ይሄ ለዲያሊሲስ የዳረጋቸው። መድኃኒታቸውን እየወሰዱ ጎን ለጎን የምግብ ስርዓታቸውን ቢያስተካክሉ የስኳር መጠናቸው በሚገባው ልክ ይሻሻል እና እነሱ ላይ ምንም አይነት ችግር እንዳይፈጥር ማድረግ ይቻል ነበር። በየግልና የመንግስት ተቋማትም የስነ ምግብ ባለሙያዎች መኖር እንዳለባቸው በአመጋገብ ዙሪያም የሚሰሩ ተቋማት መበርከት እንዳለባቸው ባለሙያው መክረዋል። ከውጭ ለሚገቡ ምርቶች የሚወጣውን የውጭ ምንዛሪ መቀነስ በመንግስት ከተያዙ ሀገራዊ እቅዶች መካከል አንዱ ነው። ከዚህ ጋር በተያያዘ ከውጭ ገቡ የነበሩ የኤሌክትሪክ ምርቶችን በሀገር ውስጥ የመተካት ስራ እየሰራ የሚገኝ ተቋም አቋቁመው ለበርካቶች የስራ እድል የፈጠሩ ግለሰብን ተሞክሮ ከራሳቸው አንድ በት እንከታተል። ስሜ መሐመድ ሙዘይን ይባላል። ዩኒማስ ኢንጂነሪንግ ኃላፊነት የተወሰነ የግል ኩባንያ ስራ አስኪያጅና ባለቤት። ኤሌክትሪክ እቃዎችን ከመነካካት ከመፈተሽ፣ ውስጡ ካሉት እቃዎች ለማየት ከመጓጓት፣ እንደዛ አይነት አስተዳደግ አድርጌ ያለው ግን በይበልጥ ሞሮ ኤሌክትሪካል እቃዎች የተሳብኩት ኢንዱስትሪውን ሳ ቴክኖሎጂም ጨምራለሁ እና በጣም ብዙ ሰዎች በዛ ጉዳይ ላይ ኢንቮልቭ ያደርጋሉ። ያንን ሳየው ገበያ ላይ ደግሞ በጣም እንደዚህ አይነት እቃዎች ሀይ ኳሊቲ እቃዎች ለማግኘት በጣም አድካሚ ነው። በነበርኩበት ጊዜ ማግኘት እንዲሁ ብዙ ጊዜ ከውጭ ነው ማመጣው። በዛ የተነሳ ይህን እቃ ለምን እዚህ ሀገር ውስጥ አናመርትም ወደ ሚል ካምፓኒ ፊዚቢሊቲ ስተዲ አስጠንቶ ወደዚህ ቢዝነስ ጆይን አድርጓል። ኦልሞስት አሁን አስራ ሁለት ዓመት አካባቢ ማከፋፈያ ላይም ስታፕላይዘር ላይም እኛ የኢትዮጵያ ውስጥ ያሉት ወይም ህጻናቶችን ያሉት ችግሮች በመረዳት ለእነዚያ ሶሉሽን የሚሆኑ ነገሮች አመቻችተናል። ለምሳሌ ህጻናቶች ሁሉ ጊዜ ካያችሁ ገና ሜድ በዳዴ ባሉበት እድሜ ላይ እጃቸውን ኤሌክትሪክ ውስጥ መጨመር ይፈልጋሉ ማለት ጎጂ መሆኑ ስለማያውቁ ማለት ነው። ያንን ፕሮቴክት የሚያደርግ ቻይልድ ፕሩፍ ወይም ህጻናቶችን ሴቭ የሚያደርግ ደጋፊ ውስጥ አክሰሰሪዎችን ከታለን በቀላሉ ልጆች እጃቸውን እንዳይከቱ ጭራሽ እጃቸውን መጨመር ማይችሉበትም አይነት ደግሞ ዲዛይኖችም አሉ። ይህን የምናደርገው ያው እኛም ልጆች አሉን ቀደም ሲል እኛ ልጆች ያለፉበት መንገድ ከማየት ይህ የዚህ አይነት ስፔሻል ሞዴል ሞልድ ዴቨሎፕ ማስደረግ በቀላሉ ማርኬቱን ጆይን ለማድረግ አንዱ እንደ ስትራቴጂ ይዛን የመጣነው ነው። ስታፕላይ ዘለ ልክ እንደዚህ በቀላሉ ልጆች ላጠቃቀም ውስጡ ያሉት ምን ያህል ልጅ እየጠቀሙ እንደሆኑ ዋቱ ምን ያህል እንደሆነ ቮልቴጅ ምን ያህል እንደሆነ እያዩ በቀላሉ እንድጠቀሙ የሚጠቀሙባቸው ኮምፖነንቶች ላዩ ላይ እንዲቀመጡ እናደርጋለን። ሰዎች እንኳ ቢዘናጉ ቢዘናጉ ኮንትሮል ሊያደርግ የሚችል በኤአይ የታገዘ ቴስቲንግ ማሽኖች ነው ግዢ በመፈጸም ላይ የምንገኘው ኢንተርናሽናል ማርኬቱንም ለመሳብ ምክንያቱም ማርኬቱ ከኛ የቀርብግስ ካምፓኒዎች ይህንን ኢንቫይሮንመንት በማየት አመራራታት፣ ሲስተማችን፣ አወቃቀራችን ሁሉ ነገሩ ስለሚያዩ ግዴታም ስለሆነ ኢንተርናሽናል ማርኬት ኮምፒቲሽን ለማድረግ ይህንን ሙሉ ለሙሉ የሚያሟላ እጅግ ዘመናዊ ፋብሪካ 25 ጃንዋሪ ላይ ኦፕን እናደርጋለን ብለን በጣም በዛ ላይ እየሰራ ያሉት ሙሉ ጊዜ የማጠፋ ውሱ አሁን ላይ። በመጨረሻም በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘቦች የምንዛሬ ተመንና ሌሎች ተያያዥ የግብይት መረጃዎችን እንከታተል። ክቡራን ተመልካቾቻችን ለዛሬ አዲስ ቀን የተዘጋጁ የጠዋት ገበያ መረጃዎች በዚሁ አብቅተዋል። ስለ ተከታተላችሁን ከልብ እናመሰግናለን። መረጃዎችን ጨርሻለሁ፣ ወደ እናንተ ልመለስ።